ተመልሰናል። ኩብራት ተመልካቻችን በሁለተኛ ጉዳይ ደግሞ ማለት ነው በተለይ የኢትዮጵያና የራሽያን ጉዳይ በሁለተኛነት የምንመለከተው ጉዳይ ነው። የኢትዮጵያና የራሽያ ጉዳይ እንግዲህ ከጊዜ ወደ ጊዜ እየጨመረ የመጣ ምናልባትም በታሪክ ውስጥ እንደ ኢትዮጵያና ራሽያ ትልቅ የሁለትዮች ግንኙነት ያለው ሀገር አለ ብለን ማሰብ አይቻልም። እና ሁለቱም ሀገራት በዚህ ደረጃ ግንኙነታቸው በጣም እየጠነከረ ነው የመጣው። እንግዲህ ኢትዮጵያና ራሻ መሀል ቅርብ የተፈራረመ የኒውክሌር ቴክኖሎጂ የትብብር ስምምነት አለ። ከዛም በኋላ እንግዲህ ሁለቱም መሪዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቭላዲሚር ፑቲን የራሻ ፕሬዚዳንት ያደረጉት ንግግሮች አሉ። ንግግሮቹ ምናልባትም የሁለቱን ሀገራት ግንኙነት ምን ደረጃ ላይ እንደደረሰ የሚያሳይ ነው። እንግዲህ ፑቲን እንግዲህ አንስተዋል። ኢትዮጵያ ከአፍሪካ መግቢያችን ላይም እንዳነሳ ነው ከአፍሪካ ምንተማመንባት የረዥም ዘመን አጋራችን ናት ብለው አንስተዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ከራሺያ ጋር ያለን ግንኙነት እንደዚህ በቀላል የሚታይ አይደለም። በሃይማኖት እንተሳሰራለን፣ በእምነት ይህም ብቻን ሳይም ደግሞ በታሪካችንም ጭምር የምንገናኝ ሀገር ነን። ስለዚህ ይሄ ታሪክ ይሄ ግንኙነት ተጠናክሮ መቀጠል አለበት፣ ወደሚቀጥለው ደረጃ መሸጋገር አለበት ብለው አንስተዋል እና እነዚህን እንግዲህ ሀሳቦች በደንብ ማፍታታት ይፈልጋል። በተለይ አሁን ራሻ በዓለም አቀፉ የፖለቲካ አሰላለፍ ላይ ያላትን ትልቅ ሚና እናስታውሳለን እና ከደረሰ ሊጀምርና ከደረሰ ጋር የምናወራው በተለይ በዚህ ደረጃ ሁለቱም ሀገራት ሁለቱ በዚህ ደረጃ ያወሩት የመሪዎች መልእክት እናስታውሳለን። ቅድም ያነሳ ናቸው ጥልቅ መልእክት ነው። የሁለቱ መሪዎች መልእክትና አንድምታው እንዴት ይታያል የሚለውን አንስተን ወደ ሌላው እንሄዳለን። መልካም ያው ቀደም ሲል እንደጠቀስከው በዓለም አቀፉ የአቶሚክ ፎረም ላይ ነው እንግዲህ በሩሲያን የተካሄደው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጉባኤ ላይ ተሳትፏል። እንግዲህ ከጉባኤው ጎን ለጎን ከሩሲያ ጋር አጠቃላይ የኒውክለር ኃይል ማመንጨት የሚያስችል ስምምነት እንደዚሁ መፈራረማቸው ተነግሯል። እንደው ነገሩ ይሄኛው ትንሽ ጎልቶ ወጣ እንጂ ሌሎችም ውይይቶች ተደርገዋል። በተለይ ኃይልን ማመንጨት፣ ግብርና፣ የጤና ጥበቃ እንደዚሁም ደግሞ የመከላከያ ትብብሮችን የመሳሰሉ ጉዳዮች ላይ ከዚህ በፊትም ሲሰሩባቸው የነበሩ ጉዳዮች ስለነበሩ እዚህ ጉዳይ ላይ ውይይት ማድረጋቸው እንግዲህ ተነግሯል። ግን የሚዲያዎችን ትኩረት የያዘው ጉዳይ ቀደም ሲል እንዳነሳኸው ለማህበረሰብ አገልግሎት የሚውል የኒውክለር ኃይል ማመንጫ ለማልማት የሚያስችል ትብብር አድርገዋል ሁለቱ ሀገራት። እንግዲህ ጠቅላይ ሚኒስትር አብይ አህመድ የታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት ባደረጉት ንግግር ኢትዮጵያ በቅርቡ የኒውክለር ኃይል ማመንጫ ፕሮጀክትን ተግባራዊ እንደምታደርግ በተለይ በዚህ ዓመት እንደምታደርግ መናገራቸው ይታወቃል። ይህም ከሩሲያ ጋር በትብብር የሚሰራ መሆኑን እንደዚሁ መግለጻቸው ተነስቷል ማለት ነው እንደው የትብብራቸው ዋነኛ ዋነኛ አላማ እና እንደዚሁም ደግሞ ትርጉሙ ምንድን ነው የሚለውን ጉዳይ ብናየው በጣም የተሻለ ነው ብዬ አስባለሁ። ሀገራቱ በኒውክለር ኃይል ልማት ላይ ትብብር ማድረጋቸው እንደሚታወቀው በኢትዮጵያ የኃይል ወይም የኢነርጂ ደህንነትን ማረጋገጥ ቅድሚያ የሚሰጠው ጉዳይ ነው። እንደዚሁም ደግሞ የቴክኖሎጂ ሽግግርም ቅድሚያ የሚሰጠው ጉዳይ ነው። ኢትዮጵያ በእነዚህ ሁለት ጉዳዮችን ተግባራዊ ለማድረግ የኒውክለርን ለሰላማዊ አላማ ጥቅም ላይ ማዋል ብቻን ግምት ውስጥ ወይም ማዕከል ያደረገውን ስምምነት ነው ያደረገችው ማለት ነው። ኒውክለርን ሰላማዊ የሆነ አማራጭ ነው የምንጠቀመው ብለን እንደ ሀገር ይህንን በግልጽ ለዓለም አቀፍ ማህበረሰብ ስናስረዳ ምን እያለን የሚለውን ጉዳይ ለመግለጽ ያክል የመጀመሪያው ከጦር መሳሪያ ውጪ ያሉ ጉዳዮች ላይ እንጠቀመዋለን ማለት ነው። ይህም ማለት ለኃይል ማመንጫ እንደዚሁም ለመድኃኒት፣ ለእርሻ እና ሌሎች ለምርምር ስራዎች የምንጠቀመው ይሆናል ማለት ነው። ከዚሁ ጋር ተያይዞ እንደምታውቀው የኢትዮጵያ የኃይል የማመንጨት አቅም የተመሰረተው በውሃ ኃይል የማመንጨት ላይ ነው እንደዚሁም በፀሐይ እና በሌሎችም ታዳሽ ኃይል የምንለው በብዙ መልኩ እዛ ላይ ብቻ ጥገኛ የሆነ ነው። አሁን ደግሞ እንደምንመለከተው በጣም በከፍተኛ መጠን የኃይል ፍላጎት እየጨመረ መጥቷል። ይሄ የኃይል ፍላጎት እየጨመረ ከመምጣቱ ጋር ተያይዞ በነዚህ ወይንም በታዳሽ ኃይል ብቻ የምንቋቋመው አይደለም። ታዳሽ ኃይል ብቻውን የሚሸከመው አይደለም ማለት ነው። ስለዚህ ሌሎች አማራጮችን መጠቀም ያስፈልጋል። ለምን ካልን ለድርቅና ለበረሃማነት የተጋለጡ አካባቢዎች አሉን። ለነዛ አካባቢዎች ደግሞ በተገቢው ደረጃ መድረስ ይጠበቅብናል። ኢትዮጵያ አሁን ሁለኛው መንገድ ላይ ነች ብለን ማንሳት እንችላለን። ጠቅላይ ሚኒስትር አብይ አህመድም ይህንኑ በንግግራቸው ውስጥ የጠቀሱት ነገር ነው። ኢትዮጵያ በሃይድሮ ኤሌክትሪክ ፓወር በንፋስ ኃይል በፀሐይ ኃይልን በማመንጨት ረገድ ረጅም ርቀት ተጉዛለች። ከራሻ ጋር የሚደረጉ ግንኙነቶች እንግዲህ ምንድን ናቸው የሚለውም ራሻ ማናት የሚለውን ጥያቄ መልሶ ወደዛ መሄድ ነው የሚያስፈልገው። ራሻ እንግዲህ እንደምናየው ከቀዝቃዛው ጦርነት በኋላም በፊትም የነበረችው ማናት፣ አሁን ያለችው ራሻ ማናት የሚለውን በደንብ ካወቅን ከራሻ ጋር የሚደረገው ወይም ደግሞ ከራሻ መንግስት ጋር የሚደረጉ ግንኙነቶች ምን ያህል ፋይዳ እንዳላቸው ማንሳት ይቻላል። አሁን ባለው የፖለቲካ አሰላለፍ እንግዲህ በተለይ በአዲሱ የዓለም ስርዓት ውስጥ ሚዛንን የማስጠበቅ ኃላፊነት ተሰጥቷትም ሚዛንን እያስጠበቀች ያለች ሀገር መሆና በደንብ ስናነሳ ራሻ ማን እንደሆነች በደንብ መረዳት አያስቸገርም እና በተለይ አሁን እያየን ያለነው ይሄ ሳውስ ሳውስ ኮፕሬሽን የምንለው ወይም ደግሞ ደቡ ደቡ ትብብር ውስጥ ማን እንደሆነችም በደንብ ማንሳት እንችላለን። ብሪክስ ውስጥ ያላትን ትልቁ ሚና እናስታውሳለን። ያን ብቻ ሳይሆን እንግዲህ ጸጥታው ምክር ቤት ውስጥ የተባበሩት መንግስታት ውስጥ አምስት የተባሉ ቬቶ ፓወር ያላቸው ወይም ደግሞ ውሳኔ በውሳኔ ከመሻር መብትም ያላቸው ሀገራት ውስጥ አንዷ ናት ተብላ መነሳት ምችል ሀገር ናት። እንግዲህ ከእንደዚች ያለች ሀገር ጋር አሁን ባለው ደረጃ ያለውን የሁለትዮሽ ግንኙነት እያጠናከሩ መሄድ ይዞት የሚመጣው ፋይዳ ምንድን ነው የሚለውን ደግሞ በቅርብ ዓመታት ውስጥ እንግዲህ ዲፕሎማሲያችን ላይ ከሚታዩ ከፍተኛ ከሚባሉ ስኬቶች ኢትዮጵያ የምዕራቡንም ዓለም የምስራቁንም ዓለም ቅድም ባነሳኸው የደቡብ ለደቡብ ትብብር ላይም እያደረገች ያለችው ንቁ ተሳታፊነት ነው። ከዛ ውስጥ ደግሞ እንግዲህ ብሔራዊ ጥቅሞቿን ለማስከበር በየትኛውም ግንባር ላይ አሁንም ቀዳሚ ሆና እየሰራችው ያለችው ስራ ማሳያ ነው ብዬ አስባለሁ። የዓለም አቀፉ የአቶሚክ ፎረም ጋር በተገናኘ ከሩሲያ ጋር ቀደም ብሎ ያለውን አጋርነታችንም አሁንም በቀጣዩ ጊዜም ይበልጥ ተጠናክሮ እንደሚቀጥል ማሳያ የሆኑትን የሁለቱን ሀገራት መሪዎች ኦፊሻላዊ የሆነ ውይይትና የቃላት ልውውጦች ስንመለከት ያንን የሚያረጋግጥ ነው ብዬ አስባለሁኝ። እንግዲህ ራሻ በጣም ቁልፍ አጋር ናት ለኢትዮጵያ፣ በተለይም እንደ ኢትዮጵያ ላሉ ታዳጊ ሀገራት ቅድም ካነሳኸው የራሻ አሁን ባለው የዓለም ስርዓት ውስጥ ላይ ያላት ሚና ጋር አንደኛው ነገር ታዳጊ ሀገራት በመጪው ዓለም ውስጥ የሚኖራቸውን ስጋት በመቀነስና የታዳጊ ሀገራት ቀዳሚ ፍላጎቶች ምንድን ናቸው ናቸው ፕራዮሪቲ የሚሰጧቸው የትኞቹ ናቸው በሚለው ዙሪያ ላይ አጋርነቶችን በቀላሉ ማግኘት የሚችሉበት የመሆኑን ጉዳይ ማንሳት እንችላለን። የኒውክሌር ኃይል ግንባታ ጋር በተያያዘ ወደ ተደረገው ስምምነትና ቀጥሎም ይዞ የሚመጣው ከራሺያ ጋርም ባለን ግንኙነት የሚለውን ለማየት እንግዲህ ይህንን ስራ ኢትዮጵያ ትኩረት ሰታ መስራት የጀመረችው ቀደም ባሉት አመታት ነው። እዚህ ላይ ስትንቀሳቀስ ቆይታለች። በህግ ማዕቀፎችም ይህንን ጉዳይ ኒክለርን ለሰላማዊ የኃይል አማራጭ አድርጎ የመጠቀምን ጉዳይም እንግዲህ በተወካዮች ምክር ቤት አጸድቃ ህጋዊ የማዕቀፍ ስራዎች ሲሰሩ መቆየታቸውን እናውቃለን። ከዛ ጋር ደግሞ ስራው ለመጀመር አስቻ የሚባለውን ከባቢ እንደ የሰው ሀይል ልየታና ስልጠና የመሳሰሉት ጉዳዮች ላይ ትኩረት ተሰጥቶ ሲሰራ እንደነበር እናውቃለን። በኢኖቬሽንና ቴክኖሎጂ ቴክኖሎጂ ሚኒስቴር መስሪያ ቤት በኩል እነዚህ ጉዳዮች እንግዲህ ከራሽያ ጋርም ቀደም ባሉት ጊዜያት ላይ በተጀመሩት ንግግሮች አሁን ወደ ተግባራዊ ምዕራፍ የመጡበትን ስምምነት ነው ያየ ነው። በቀጣይ በሚኖረው ኢትዮጵያ እንግዲህ በቀጣይ ዓመታት ውስጥ ካስተዋወቀቻቸው ስድስት ታላላቅ የሚባሉ ሀገራዊ ፕሮጀክቶች ውስጥ አንዱ ነው የኒውክሊየር ኃይል ግንባታን። አሁን ላይ ኢትዮጵያ ካለችበት ሀገራዊ አውድ አንጻር ይሄ ጉዳይ ፋይዳው በጣም ብዙ መሆኑን ቀደም ብለን እናንተ ባነሳቸዋቸው ነጥቦች ማየት የምንችለው ነው። ምክንያቱም በኢትዮጵያ የኢነርጂ ሽፋናችንን ለማሳደግ በጣም በርካታ ስራዎች እየተሰሩ ነው። ይህም ከጊዜ ወደ ጊዜ በጣም ጭማሪ እያሳየ የመጣ ቁጥሮችን ማንሳት የምንችልበት ነው። አስተማማኝ ለማድረግ ግን ኢትዮጵያ በቀጣይ ኢኮኖሚዋ የሚፈልገውን ያህል የኢነርጂ አቅርቦት እንዲኖራት አስተማማኝ ለማድረግ መሰሉ አማራጭ በጣም ሁነኛ የሚባል ነው። በዓለም ላይም እንግዲህ እየተሰራበት ያለውንም ዳታ ስናይ ኢትዮጵያ አለም እየሄደበትን ያለውን መንገድ በተለይም ይሄ ሀገራዊ ብላ ካስተዋወቀቻቸው ጠቅላይ ሚኒስትር አብይ አህመድ ደጋግመው ይሉታል የመፍጠን የመዝለል ብለው የሚያነሷቸውን ራእዮች የምናይባቸው ናቸው እነዚህ አይነት እርምጃዎች። ኒውክሊየር ቴክኖሎጂ ለኢትዮጵያ በጣም ሩቅ ሊመስል ይችላል ኢትዮጵያ ካለችበት ሀገራዊ ሁኔታ አንጻር። ነገር ግን እነዚህን እንደዚህ አይነት ቴክኖሎጂዎች ውስጥ በመግባትና ከዛ የሚገኙ ተጠቃሚነቶችን በማረጋገጥ ኢትዮጵያ በጣም ራይ አድርጋ የምትሰራቸው ነገሮች እጅግ በጣም የሚያስደንቁ ናቸው። አሁን ላይ አለም ላይ ከሰላሳ በላይ የሚሆኑ ሀገራት የኒውክሊየር ቴክኖሎጂን ለሰላማዊ የሀይል አማራጭ ይጠቀሙታል። ይህም ሲግኒፊካንት የሚባል በኤሌክትሪክ ሲቲ የሀይል ፕሮዳክሽን ውስጥ ሲግኒፊካንት የሚባል ሼር አለው በኒውክሊየር የሀይል ማመንጫ የሚመጣው የሀይል አቅርቦት ማለት ነው። ስለዚህ በዛ ውስጥ የራሷን አንድ ሚና ይዛ ለመንቀሳቀስ የወሰደችው ተነሳሽነት እጅግ ከኢትዮጵያ የማደግና የመልማት ፍላጎት ጋር አሁን ካለው ጋር በጣም ተዛምዶ የሚሄድና ትልቅ ተስፋ የሚጣልበት ጉዳይ ነው ብለን ማንሳት የምንችለው ነው። ስለዚህ ይሄንን ወደ ተግባራዊነቱ በማምጣት ረገድ ደግሞ የራሽያ የአጋርነት ሚና በዚህ ውስጥ የሚታይ ነው። ራሻ እንግዲህ በአጋርነት በሌሎችም ሀገራት ስትከቡነው የቆየው ጉዳይ እንደሆነ እናውቃለን። ምክንያቱም ሰፊ የሚባል ልምድ ነው ያላት በኒውክሊየር ቴክኖሎጂ ላይ። ይሄንን በምን አይነት አግባብ ነው ወደ ኢትዮጵያ የምታመጠው በሚለው ላይ እንግዲህ የተደረጉ ስምምነቶች ናቸው። የኢኮሎጂ ሽግግሮችን ማንሳት እንችላለን። የፈጠራ ጉዳዮችም ከዚሁ ጋር ተያይዘው የሚታዩ ናቸው። ምክንያቱም አሁን ላይ ኢትዮጵያ ውስጥም የፈጠራ አካባቢውን በጣም ንቁ ለማድረግ እየተሰሩ ያሉ ስራዎች ስላሉ በዚህ ላይ የሚመጣው የቴክኖሎጂ ሽግግርና አቅምን የመገንባት ጉዳይ ከራሻ የምናገኘው በጣም ቁልፍ ቦታ የሚይዝ ሆኖ እናገኘዋለን። እንግዲህ በኒውክሊየር ቴክኖሎጂ ላይ የተለያዩ የስልጠናና የምርምር ተቋማትን የማቋቋምም ጉዳይ እንግዲህ ቀጣይ ጉዳዮች ሆነው እንደሚሄዱ ነው ከዚህ ስምምነት ተከትሎ ማየት የሚቻለውና በጣም ለሀገራዊ የኢኮኖሚ አስፓይር ለምናደርገው ነገር የኢኮኖሚ እድገታችን በጣም ትልቅ ፋይዳ ያለው ነው። ከዛም አልፎ ደግሞ በሌሎች በርካታ ጉዳዮች ላይ ትብብሮች እናደርጋለን ከራሽያ ጋር። ራሽያ በጣም በምትታወቅበት በዚህ የቴክኖሎጂ ዘርፍ ደግሞ አሁን ላይ በትብብርና በአጋርነት መምጣታችን በራሱ ለሁለቱ ሀገር ቁልፍ አጋርነት ለወደፊትም ትልቅ አንድምታን ልናይበት የምንችለው ነው። ራሽያ ካለችበት አሁን በአለም አቀፉ መድረክ ላይ ካለችበት አቅም አንጻር ነው። እንግዲህ እነዚህን ሁሉ የምናያቸው ኢትዮጵያ በተለይ በገባችበት በሰሜኑ ጦርነት ምክንያት ሊጣሉባት የነበሩ ማዕቀቦችን በጸጥታዊ ምክር ቤት በተባበሩት መንግስታት ሲነሱ የነበሩትን ጉዳዮች ከሌሎች የኢትዮጵያ የቅርብ ወዳጅ የሚባሉ ከነ ህንድ ከነ ቻይና ጋር ከበሆን ኢትዮጵያን ሲታደጓት የቆዩ ሀገራት ውስጥ አንዷ ናት እና አሁን በዚህኛው በኒውክለር ቴክኖሎጂ ትብብር ውስጥ ምን ሊያመጣ እንደሚችል ከወዲኑ መገመት አይዳግትም። እነዚህ ጉዳዮች ተሳክቶ እንግዲህ እኛም ኢትዮጵያም የፈለገችውን ደረጃ ትደርሳለች ብለን ነው የምናስበው። ኢትዮጵያን ተከትሎ እንግዲህ ብዙ የአፍሪካ ሀገራትም ይህን እንቅስቃሴ ጀምሯል ማለት ነው። ለማንኛውም የሁለቱ ሀገራት በዚህ ደረጃ ጥልቅ የሆነ ምናልባት ፋይዳውንም ውጤቱንም ወደፊት እያየን የምንቀጥል ነው የሚሆነው። ክቡራት ተመልካቻችን፣ በሀሳብ ላይ ፕሮግራማችን እንግዲህ ብዙ ሀሳቦችን እያነሳን ነው። በሶስተኛውና አለም አቀፍ ጉዳይ ደግሞ ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ።